አላሁ ዐዘ ወጀል ሁለት ሀገሮችን ፈጠረ። ሁለት ዓለሞች ወይም አገሮች አሉ። አንደኛው ሰዎች አላህን የሚገዙበት፣ ሰዎች አላህን የሚያውቁበት፣ ጌታቸው ጋር የሚቀራረቡበት፣ የሚታወቁበት፣ ስለ ዲናቸው የሚማሩበት፣ አስፈላጊ ነገሮችን የሚሰሩበት ሀገር ሲሆን መኖሪያና ምንጊዜም መቀመጫ ያልሆነ ነው፣ ዳሩ ዱንያ ይባላል። ሌላኛው ደግሞ ሰዎች በሰሩት ስራ የሚደሰቱበት አጅራቸው ሚንዳቸውን የሚያገኙበት አላህ ፊት ቀርበው በሰሩት ስራ ሁሉ ሚንዳና ጀዛ ብቻ የሚያገኙበት የሚሸለሙበት ቀን ይሆናል ወይም ደግሞ በተቃራኒው በሥራቸው የሚቀጡበትና የሥራቸውን ዋጋ የሚያገኙበት አገር ይሆናል። ኦ ዳሩ አልአኺራ የአኺራ ሀገር ነው። ሰዎች እዛ ዓለም ላይ ሲቀመጡ ወይም ዝጋ ሲኖሩ ሲመጡ አላህ ሲያመጣቸው ሁሌም ሊቀመጡና ሊኖሩ ሳይሆን አላህ ሱብሃነሁ ወተዓላን አውቀው የእሱ እውነተኛ ባሮች ሆነው አላህን ተገዝተው ያዘዛቸውን ተግባር ፈጽመው እሱ ጋር እንዲገናኙ ነው። የሰው ልጅ ዱንያ ላይ ሲመጣ እንዳው ዝም ብሎ የሚተው ይመስለዋል። ይህን ያስባልን? ይላል አላሁ አዘ ወጀል ዝጋ ሲፈጠር ወይም ደግሞ ሲመጣ ዝጋ ሲመቻችለት ወይም ደግሞ እንደ ተመቸ ሲሆን እንዳው ዝጋ የሚኖር ምንም ነገር የሌለበት የማይታዘዝ የማይከለከል የማይቀጣ የማይመነዳ ይመስለዋልን? አይምሰለው። እንደዚህ እንዳያስብ ሰዎች እያወቁ አዋቂዎች አሉ። አንዳንዶች ደግሞ በሆንድ ለው ሳያውቁም ሳይገባቸውም ወይም ደግሞ መዘናጋት ሲታዩ፣ እዚህ ዓለም ላይ ሲኖሩ እዚሁ ጋር የሚኖሩ የሚቆዩ ምንጊዜም ከዛህ ዓለም ወደ ሌላ የሚሄዱ ሆነው አይታዩም። ብዙም አይጨነቁም መስራት ያለባቸውን ተግባር ሲፈጽሙ፣ ጌታቸውን ሲፈሩ፣ ጌታቸው ያዛቸውን ተግባር በትክክል ሲፈጽሙ፣ አላሁ ዐዘ ወጀል እንዳላቸው በትክክል ሲቆሙ አይታይም። ውስጣቸው ቢያቅም፣ ተግባራቸው ግን በዛ ልክ ሆኖ አይታይም። ካልሰሩ ደግሞ ዋጋ የለውም። አላሁ ዐዘ ወጀል እዚህ ዓለም ላይ ራሳቸውን በድለው፣ ነፍሳቸውን ጎድተው የአላህን ዐዘ ወጀል ተግባር ሳይፈጽሙ ወደ አላህ የሚመለሱ እና የመጨረሻው ዓለም ላይ የሚሄዱ ሰዎች ወደፊት ያውቃሉ የሚያጋጥማቸው ሚንዳ ያውቃሉ። ዛሊሞች ግፈኞች፣ አሁን ላይ ምንም ነገር በሰላም ሁሉን ነገር የሚያረጉ ሊመስላቸው ይችላል። ሌላውም ሰው ሊገምት ይችላል። የተሳካላቸው ሰዎች ናቸው ብሎ ሊያስብ ይችላል። የመጨረሻ አላሁ ዐዘ ወጀል ዘንድ የመጨረሻ ክስረት ያለባቸው ኹስራኑል ሙቢን፣ ግልጽ የሆነ ከሳሪዎች ቢባሉ ጌታቸውን ሳያውቁ ወይም ሳይገዙ በተለያዩ ኒዕማዎችና ጸጋ ላይ ሆኖ ብናያቸውም እንኳን ሳይታመሙ ሳይስቸገሩ ደስታ የተባለ ነገር ሁሉ ተሟልቶላቸው ነገር ግን አላሁ ዐዘ ወጀል ለአንድ ቀንም እንኳን ጌታቸውን ሳያውቁ ለጌታቸው ሳይተናነሱ ከሆነ የቅያማ ቀን የሚያገኘው መከራና ሳር ከሁሉም በላይ እነሱ ጋር ሆኖ ነው የሚሆነው። ወሰያዕለሙ አለዚነ ظለሙ አየ ሙንቀለቢ የንቀሊሙ ግፈኞች ወደፊት ምን አይነት መጨረሻና መመለሻ እንዳላቸው ያውቃሉ። የመጨረሻ ሰው የሚሰራው አሁን ላይ ነው። እኛ አላሁ ዐዘ ወጀል በሰጠን ርሜና በተሰጠናቸው ውስን ቀናቶች፣ አመታቶችና ወራቶች አላህን ከተገዛን ብቻ ነው አላህ ዘንዳ ለተባለው ነገር የተባለው የጀነት ኒዕማ ጸጋ፣ ሚንዳዎች ደረጃዎች ብቁ የምንሆነው እዚህ በተሰጠናቸው በኖርንባቸው ጊዜያቶች በሰራነው ስራ ብቻና ብቻ ነው። አሁን ላይ የተወሰኑ ቀናቶች፣ ወራቶች፣ አመታቶችን ያለ አግባብ ካሳለፍናቸው ተስዊፍ ታደረግን ታሳጠርን የተባለውን ነገር ካልሰራን ቂለ ወቃል አላስፈላጊ በሆኑ ነገሮች ጊዜያችንን ከጨረስ ነው ካባከን ነው። አላስፈላጊ ባልሆኑ ጉዳዮች በተለያዩ አስፈላጊ ባልሆኑ ነገሮች ጊዜያችንን ከጨረስ የቂያማ ቀን ያን ነገር ቁጭት ከሆነ መሆን ውጭ ምንም ነገር ሌላ ነገር ሆኖ ልናገኘው የምንችልበት በት አገባብና አጋጣሚ የለም። ስለዚህ ይህ ብቻ ከሆነ አማራጩ አማኞች አላህን ዘ ይህን እድል አላህ ከሰጠን አላህ ዓፍያ ካደረገን ሓያት ሰጥቶን ዓፍያ ላይና ኒዕማ ላይ ፀጋ ላይ ከሆን በምንችለው አቅም አላሁን ዘ ወጀል በመፍራትና መገዛት ይኖርብናል። ያን ስናረግነው አላሁ ዘ ወጀል ዘንዳ የተባለው ነገር ሁሉ የምናገኘው ግን ዛሬ የራሳችንን ፍላጎት ነስያችን የምትፈልገውን የምትወደውን እኛ የምንፈልገውን ብቻ በማድረግ ምኞትን እያስረዘምን ቀስ ብለን እንሰራለን። ምናልባትም ከተወሰኑ ቀናቶች በኋላ ወራቶች በኋላ መታቶች በኋላ ጌታን አላህን ተገዝተን ለጌታችን ወተኛ ባሪያ ሆነን የጀነት እንሆናለን። የሁሉም ሰው ምኞት ሊሆን ይችላል። ይሄ ደግሞ የሰይጣን ማታለኛ መንገድና የሰይጣን በር ነው። ሰዎችን እንዳይሰሩ ጊዜያቸውን እንዳራዝሙ አንተ ገና ነህ፣ አሁን የተለያዩ ነገሮችን የምትፈልገውን ነገር አድርግ እያለ መልካም ነገሮችን ሳይሰራ ጊዜው እንዲጨርስ ያደርገዋል። አላህ አዘወጀል ምን ይላል? ሰዎች ሆይ አላህ ይጣራል ሰዎች ሆይ ይላል የአላህ ቃል ያለው ነገር ሁሉ ሀቅ ነው ምንም ውሸት የለም የሚቀር ነገር የለም የተባለው ነገር ሁሉ አላህ በቁርአን የተናገረው ነብዩ ሰለላሁ ዐለይሂ ወሰለም በአህዲስ ያስተማሩት ነገር ሁሉ ሀቅና እውነታ ነው ስለዚህ የዱንያ ህይወት ዘኻሪፎች የሚታዩ ብልጭልጮች ፊትለፊታቸው ያሉ ነገሮች ብዙ ፈተናዎች ሊኖሩ ይችላሉ በእነሱ ልትሸወዱና ልትታለሉ አይገባም። እንዳትሸወዱ እንዳትታለሉ፣ ፈላ ተጉረነኩሙል ሐያቱ ዱንያ የዱንያ ህይወት መመቻቸት የነፍስያ ፍላጎት የነፍስኛ ራሓ ማረፍ የተለያዩ ነገሮች መፍስያ ምትፈልጋቸው ነገሮች፣ ብዙ ነገሮች፣ በርካታ ነገሮች ይኖራሉ። በነዛ እንዳትሸወዱ፣ ሰይጣንም እንዳይሸውዳችሁ እሱ የእናንተ ጠላታችሁ ነው በማለት አላሁ ዘ ወጀል ያስጠነቃል። ዱኒያ ማግኘት በራሱ ወንጀል አይደለም፣ ሀጺያስ አይደለም። ለዱንያ መስራት በራሱ ወንጀልም ሀጺያስም አይደለም። ወንጀል የሚሆነው ዱንያ ላይ መስራት ራሱን ማስተዳደር ሰዎችን መርዳት ማገዝ ችግር የለውም። ወንጀል የሚሆነው ወይም ደግሞ ስተት የሚሆነው ሰውየው ለአላህ ለአኺራ ሳይሰራ፣ ለዋነኛው ለመጨረሻው ለታላቁ ነገር ሳይዘጋጅ፣ ለታናሹ ብቻ ሁሉም ጊዜውና ወቅቱን ለዛው ብቻ ሙሉ ለሙሉ ካደረገ ነው፣ ስተትና ወንጀል የሚሆነው። ከዛ ውጭ ግን አማኞች ጠንካሮች ናቸው ለዱንያ የሚሰራሉ ለአኼራም የሚሰራሉ የበለጠውን ደግሞ ለመጨረሻው ዓለም ያደርጋሉ። እንጂ ሰውየው ዱኒያ ብቻ ምንም ሳትሰራ ለአኼራ ብቻ ሰራም ተብለን አልታዘዝንም እኛ ለሁለቱም ሀገር እንድንሰራ ጠንካሮች እንድንሆን ብልጦች እንድንሆንና የመጨረሻውን ዓለም እንድናስቀድም ነው የተፈለግነው በተለይም የዱኒያ ደግሞ የምንሰራበት የተለያዩ ነገሮች የምናደርግበት ጥሩነታችን የምንገልጽበትና አላህ ዘንዳም ትልቅ ባሮች አላህ ዐዘ ወጀል ተወዳጅ ባሮች የምንሆንባቸውን ነገሮች ሁሉ የምናረገው ዝን ነው። ለዱንያ ብቻ የሰሩ ዱንያን ብቻ የሚመኙ ሰዎች ካሉ እኛ ከፈለግ እናረግላቸዋለን። ለአላህ ዐዘ ወጀል መን ካነ ዩሪዱ አልዓጅላ ይችን ፈጣን የሆነቸዋን ዓለም የፈለጉ ሰዎች ምኞታቸው ይሄ ሆነ የሚሰሩት፣ የሚንቀሳቀሱት፣ የሚወጡት፣ የሚገቡት ሁሌም ጥረታቸው። ሐረካ ሰከናቸው ለዱንያ የሆኑ ሰዎች እችን ዱንያ ልናደርግላቸው እንችላለን። ንግስና ስልጣን ከፈለጉ ሊያገኙ ይችላሉ። ገንዘብ ከፈለጉ ሊያገኙ ይችላሉ። የተለያዩ ነገሮችን ከፈለጉ ልናደረግላቸው እንችላለን፣ እኛ ከፈለግን ይላል። ነገር ግን እኛን ካላወቁ ደግሞ፣ ያን ስላደረግንላቸው ብቻ የስኬት መጨረሻ የተሳካላቸው ሰዎች ናቸው ማለት ደግሞ አያስችልም። አላህ ምን ይላል? ጀሀነም ግን የመጨረሻ የመኖሪያቸው ትሆናለች የተዋረዱና የተጠሉ ሲሆኑ ጀሀነምን ይገባሉ ይላል። ነገር ግንስ የመጨረሻ ይቷን አለምስ የሠራ ሰው ለአኼራው ያወቀ ሰው ዙች ዱንያ ላይ እያለም ወመን አራዳ አኼራ አኼራን የፈለገ ዱንያ ላይ ነው ይሰራል፣ ለዱንያም ያደርጋል፣ አኼራ ላይም ይሰራል። ወሳዓ ለሃ ሳዕያሃ ምኞት ብቻ አይበቃም። አንዳንዴ ሰዎች በምኞት ብቻ ጀነት የሚያገኙ ይመስላቸዋል። አላህ አዛኝ ነው መሀሪ ነው እኛ ጀነት መግባት እንመኛለን የሚለውም ብቻ በማሰባቸው ጀነት የሚገቡ ይመስላቸዋል። አላህ ግን አላለም። ወመን አራደ ልአኸራ ወሰዓ ለሃ ሳዕያሃ አኸራን የፈለጉ ለሳም የሰሩ ሰዎች የእሷን ስራ የሰሩ ለሳም የእሷን ስራ የሰሩ ለአኸራ ስራዎች፣ ጀነት ስራዎች፣ ጀነት የሚያስገቡ ተግባሮች፣ የጀነት መልካም ነገሮች፣ የጀነት ስራዎች የተባሉ ነገሮችን የሚሰሩ ይሄ ሰሩ ደግሞ አማኞቹ ነው ነው ወሁወ ሙእሚን

በትክክለኛ አማኞች ነው፣ እርግጠኞች ነው፣ የአኼራን ሥራ የሠሩ ሰዎች እነኚህ ሰዎች ሥራቸው አላህ ዘንዳ የተቀበለና መሽኩር ነው። ፈኡላይከ ካነ ሰዕዩሁም መሽኩራ ይላል። ሥራችን አላህ ዘንዳ መሽኩር እንዲሆን ወይም ደግሞ አላህ ዘንዳ ተቀባይነት ያለው አላህ ዘንዳ የተወደስን የተመሰገን እንድንሆን ሁላችንም እንፈልጋለን፣ እንመኛለን። ነገር ግን በተግባር ያን ማረጋገጥና መስራት ይኖርብናል። አሁኑ መስራት ይኖርብናል። ወጣቶች ከሆን ትልቅ እስከምንሆን እስከምን ሆን እድሜያችን እስከሚገፋ መጠበቅ አይኖርብንም አናውቀውም። ትልቅም ከሆን ከዚህ በኋላ ብዙ ቀናቶች አሉን፣ ብዙ ዓመታቶች አሉን ብለን መዘግየት አያስፈልግም። አሁኑ የአኸራ ስራ የተባሉ ነገሮችን ሁሉ መስራት ያስፈልጋል። ከዚህ ውጭ አሉ ቂለ ወቃል አላስፈላጊ የሆኑ ጊዜያችን የሚጨርሱ በተለያዩ ነገሮች በሞባይል በመሳሰሉ ነገሮች ጊዜያችንን ከጨረስን የሚሆነው ሐስራና፣ ቁጭት፣ ጸጸት ነው የሚሆነው። የቂያማ ቀን ሰውየው በዱንያ ላይ ያጠፉት ጥፋተኞች አላሁ ዐዘ ወጀል ይገነዘባሉ፣ ያስታውሳሉ። የውመኢድ የተዘከሩ ኢንሳኑ ሰውየው ይገነዘባል፣ ያስታውሳል። ሲያየው የሰራው ነገር ሲያየው፣ ምንም የለን የሰራው ነገር ሲያየው የመጣው የሚያስቀጣው ብቻ ነው አላህ ጋር የሚያዋርደው ብቻ አሁኑ ያየዋል። የሚቀር ነገር የለም። የተዘከረ ኢንሳን ይገነዘባል። መስራት ነበረብኝ፣ ተሳስቻለሁኝ፣ አጥፍቻለሁኝ፣ ጥፋተኛ ነበርኩኝ፣ መስማት ነበረብኝ፣ አላህን መፍራት ነበረብኝ የሚለውን እኮ ያውቃል። ሁሉም ሰው ያውቃል። አሁን ላይ አመፀኛ የሆነም ጌታ የለም የሚል ሰውን የሚበድል የሚያጭበረብር ሁሉም ነገር የሚያደርግ ሁሉ ያውቃል። ግን ወአናለሁ ዚክራ ምክሩ ለመሆኑ ምን ይጠቅመዋል? ወከይፍ የተዘከሩ ያለ ጊዜው ነው። ሰዓቱ አልፏል። ስለዚህ ዱንያ ብቸኛው በተለይ ዱንያ አጠቃላይ፣ ለኛ ደግሞ የተሰጠን ጊዜና ቀናቶች ለኛ ውድና ወሳኝ ቀናቶች፣ ወራቶች፣ ዓመታቶች ናቸው። በነሱ መጠቀምና በእነሱ ላይ መስራት ያለብንን የአኼራን ጉዳይ መስራት ያስፈልጋል። አንዳንድ ቀን ጁምዓ ብቻ በረመዳን አንድ ወር ብቻ የተወሰኑ ቀናቶች ብቻ ደስ ሲለን ብቻ ነሻጣ ሲኖር ብቻ ሳይሆን እስከ መጨረሻው ፊሰራ ወራ በደስታም በስቃይ በመከራ ሲያመን አፍያ ስኖን ጤና ስኖን ሲመቸን ቸግረን በተለያዩ ሁኔታዎች አላሁ ዘ ወጀል ከተገዛን እንደ ላ ዘ ወጀል እድለኞችና ስኬታ ማንናለን። አላሁ ዘ ወጀል እውነተኛ የሱባሮቹ ነው። እሱን ተገዝተው እሱን አውቀው